ኤደን እንግዲህ ሳሚ ፍቅረኛ እንዳለው እያወቀች እጅግ በጣም ትወደዋለች። ዛሬ ይዤላችሁ የምቀርበው ኤደን የሚባል የፍቅር ታሪክ ነው። እንግዲህ ክፍል አራትን ዛሬ እናያለን ማለት ነው። ኤደን እንግዲህ ሳሚ አንድ የጣውላ ቤት ማናጀር ስትሆን ሳሚ የሚባል ልጅ አፍቅራለች። ሳሚ ደግሞ ቲቲ የሚባል ልጅ አፍቅሯል። ቲቲ የገንዘብ ሰው ናት! የቁብ ብር ሰብስቦ ሂማን ሄር የገዛላት ሂማን ሄሩን ጓደኛው ታሬ ቀምቶት እንዴት እንዴት አደርጋለህ አንተ ታማሚናትና ደሃናት እያለችህ ለእናትህ ቁብ ተቀብዬ ብዙ ነገር አደርጋለሁ ብለ ቃል ገብተላህ ነበረ፣ ብሎ ከዚህ በፊት ብዙ ሲወራቅቡ እንደነበረ አይተናል ማለት ነው። ሳሚ ግን ታውሯል። ፍቅር ውር ነው ይባል የለም። አውሮታል። ምንም ነገር ለመስማት ፈቃደኛ አይደለም። ታሬ በጎን ይጮሃል፣ ኤደን በጎን ትጮሃለች፣ ግን ሊሰማ አልቻለም። በእናቴ አልደራደርም ይላል። ኤደን እንኳ ለበዓል እናቱ ለእናቱ የሚገዛለት ልብስ ብር ስለሌለው ኤደን ገዝታ የሰጠችውን ለወስዶ ለቲቲ ለፍቅረኛው ነው የሰጣት ማለት ነው። ቲቲ ደግሞ ይሄ እናቴ ነው ሲላት፣ መጀመሪያ አይ ለእናት በኋላ ትገዛላችኋለህ፣ ለእኔ ስጠይ ብላ ከእናቱ አስበልጣ ወሰደች። ይህንን ታሪ ጓደኛው ከሰማ በኋላ ለኤደን እነግራታል። እጅግ በጣም ትበሳጫለች። ኤደን እንደምትወደው ስለሚያውቅ ምንም ነገር ከመጠየቅ ወደ ኋላ አይልም ማለት ነው። እሷ ደግሞ ታሬ እባክሽ ለጓደኝነታችን ስትይ ለዚህ ለልጅ ምንም ማታድርጊለት ብድር ሲጠይቃ ስትሰጠዋለች ሁሉ ነገር ማለት ነው። ምክንያቱም በሱ የሚጨክን አንጀት የለኝም ስለምትል ብዙ ነገር ስለምትረዳው እሱም ደግሞ ሲከፋው የሆነ ነገር ሲሆን ወደ እሷ ነው የሚሄደው። በነገራችን ላይ ሳሚ ኤደንን እጅግ በጣም ይወዳታል፣ ማለቴ በወንድምነት ማለት ነው። ለፍቅረኛውም ሲያስረዳ አንቺ ፍቅረኛ አይነሽ ኤዱ ደግሞ በጣም የምወዳት የምሳሳላት እህቴ ናት ብሎ ነው የሚነግራት። ቲቲ ፍቅረኛው ደግሞ ኤደንን አንቺ ከባሌ ላይ ውረጂ፣ እንዴት ነው ባልና ሚስት መካከል አትግቢ ትላታለች። ኤደን ኤደን ባልና ሚስት እንኳን ለመባል ይቀራችኋል፣ ገና ፍቅረኛሞች ናቸው! አንቺ ደግሞ የጥቅም ሰው ነሽ፣ ከወደድሹ ለምንድን ነው የማትረጅው ትላታለች። አንቺ በፍቅረኛ ሞች መካከል አትግቢ፣ ሳሚን እንደምትወጆ አውቃለሁ፣ አብረን እኮ ጓደኛሞች ነበረን ትላታለች። በእርግጥ ወደዋለሁ፣ ግን ሳሚ ደግሞ የአንቺ ፍቅረኛ ነው አለቻት። እሷ ደግሞ ቢሆንም በመካከላችን አትግቢ ያለች ብዙ ነገር ትናገራለች። በነገራችን ላይ ቲቲ ቀበጥ የሆነች ልጅ ናት። አለ አይደል ከሰው ያንን ነገር ካላደረጋችሁልኝ ብሎ ሙጥኝ የሚል ሰው ማለት ነው። ታሪ ጓደኛቸው ታሪ ደግሞ ያንን የእናቱን ልብስ ወስዶ እንደሰጣት በግድም አስፈራርቶ ቢሆን ተቀብሏታል። ለእናቱ ወስዶ ሲሰጣት የእናት ፈገግታ ማየት እንዴት እንደሚያስደስት በነገራችን ላይ ከዚህ በፊት ልብሱን ወስዶ ማለት ፈልጎት አልነበረም የሄደው ግን ቢሆንም ወስዶ ያኔ ይሄ እናቴ ነው ይሄ ደግሞ ያንቺ ነው ብሎ ሁማንን ሄር በኤደን በኩል ካስመለሰ በኋላ ወስዳ ኤደን ከሰጠችው በኋላ ሁማንን ሄር ሰታ ይሄንን ለቲቲ ለፍቅረኛ ስጥ፣ ይሄን ደግሞ ለእናት ስጥ ብላ ከሰጠችው በኋላ ሁማን ሄር አርባ ሺህ የተገዛውን የተባለውን ሁማን ሄር ከያዘች በኋላ ነው የቆጡን አውርድ ብላ የብብቷን ጣለች የሚባላል አይደል የራሷን አልበቃት ብሎ የሰው ትፈልጋለች የሚባለው ነገር፣ ሽፎኑን ደግሞ የፈለገችው ማለት ነው። ብቻ እናቱን ሄዶ ሲሰጣቸው እጅግ በጣም ደስ ብሏቸው፣ ፈገግታቸው እጅግ በጣም ደስ ይል ነበር ማለት ነው። በመጨረሻ እንግዲህ ሰሚ ብዙ ጊዜ የሚጥል በሽታ አለው ማለት ነው። ከአንድ አይሉ ሁለት ጊዜ ጥሎት ነበር። በመጨረሻ ሐኪም ቤት ስትወስደው ኤደን ኤደን እጅግ በጣም አዝናለች። እጅግ በጣም ከፍቷታል። ሐኪም ቤት ወሰደችው። ውጤቱ ጥሩ አይመስልም። ለኤደን ግን ደብቋታል። ግን ፍቅረኛውን አገኘ ቲቲን ቲቲን ፍቅረኛው ካገኘ በኋላ ከሐኪም ቤት ከተመለሰ በኋላ ቲቲን ፍቅረኛውን ካገኘ በኋላ እንግዲህ ጠይቋት ነበረ። ትወጅኛለሽ ሆይ እኔ የሆነ ነገር ብሆን እኔ ብሞት ብሎ ጠይቋት ነበር። በጣም ስቅስቅ ብያለቅሳሉ ለብዙ ጊዜም ጥቁር የምለብስ ይመስለኛል ብላ መልስ ሰጥቷለች። የሚገርመው ነገር ኤደን ግን እየተከታተለችው ነበር ማለት ነው። ኤደን እየተከታተለችው ነበረ። ከዛ በኋላ ዲቲም ፍቅረኛውን ትቷት ወደ ታሬ ጋ ነበር የደወለው እና ቶሎ ኤደንን ሳትነግራት ተደብቀና ሲለ ኤደን እንዲህ አንተ ጋ አይደለችም? እንዲህ ሲለ አይ እኔ ጋ አይደለችም ብሎ ታሬ እንግዲህ ምላጭ የሚባል ጓደኛ አብሯቸው የሚሰራ ልጅ አለው። ምላጭ ደግሞ እጅግ በጣም ደስ የሚል የሚያዝናና ልጅ ነበረ። በነገራችን ላይ ሌላ ተቀጣሪ ልጅ መጥቶ እኔ ማናጀር ነኝ እያለ አለቃ ነኝ እያለ ቁጭ ብድግ ሲያሰራው ነበር። እዛ ፓርት ላይ እጅግ በጣም ነበር የሳኩትና ኤደን መታ ተቆጥተው ይሄ አብሮህ የሚሰራ ጓደኛህ ሊሆን ነው እንጂ የሚችለው ማናጀር አይደለም ሰራተኛ ነው ብላ ወደ እሷ ጋ ወስደዋለሽ ወስደዋለች። አዲስን ሰራተኛ እንግዲህ ሳሚ ደውሎ ታሬን እንደጠራው ዘወር እንዳለ ኤደን ሂዳ ቲቲን እያናገረቻት ነበረ። ተወጁ ከሆነ ሳሚን ተንከባከቢው እባክሽ፣ አታጨናንቂው እያለቻት ግርግር እንደፈጠሩ ሳሚ መጣና እንዴ ኤዱዋርድ ሄርሽም እንዴ ብሎ ሲላት አለሁኝ ምናምን ያስ ከዛ ቲቲ ጋር እየተጣሉ እያሉ ኤደን ተናገረቻት ና አንተ ፊት እንዴት ትናገረኛለህ ተወዳታለህ መሰል ምናምን ሲላት እኔ ኤዱ እጅግ በጣም የወዳት እህቴ ናት እያለ እያስረዳት በመካከል ቲቲ ኤደንን ስትናገር እንዴት እንደዚህ ትናገሪያታለች ብሎ ሞቅ ያለ ጥፊት ሲሰጣት እንዴት ደስ እንዳለኝ ቲቲ ቀበጥ ስለሆነች ቀበሳቶን የሆን የጥቅም ሰው ናትና እንዴት ደስ እንዳለኝ ነበር ማለት ነው ከዛ በኋላ እንዴት ትመታኛለህ? ስትለው እሱም ደንግጦ በቃ ይቅርታ ስሜታዊ ነው ሁኜ ነው ሲላት እንዴት ብላ ያው የሴት ነገር ጓጓለችና ስትሄድ መጨረሻውን ቆማለችና እንዴት አይከተለኝም? እንዲህማ በአደባባይ ጥዬላት አልሄድም ብላ መለስ ብላ እቅፍ አድርገው ሳማ አደረገችውና ከዛ በኋላ ይዛኝ ጠፋለች ልክ እንደምታፈቅረው ማለት ነው ምክንያቱም እልህ ይዟት ነው እንዴት ትሰጣታለሁኝ? የሚል ማለት ነው። በመጨረሻ ይዟት ሄደ። ታሪ ደግሞ ኤዱን መጥቶ አረጋግቷት ሄዱ። እዚህ ድራማ ላይ እየተረዳ ነው ያለው አንዳንድ ሴቶች የጥቅም ነገር ብቻ ነው እንትን የሚላቸው የሚያስቀድሙትና ውድና የተከበራችሁ ቤተሰቦች እንግዲህ የዛሬው የኤደን ክፍል አራት ይህን ይመስል ነበረ። እጅግ በጣም ያሳዝናልም። አንዳንዱ ፓርት ደግሞ ያዝናናል። ለዚህ ለቤት አዲስ ከሆኑ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኑ ማለት ነው።